ስሜ ሰለሞን አሰፋ ይባላል። እኔ ሲስተር ሰላማዊት ላቀው እባላለሁ፣ የድልፋና ሆስፒታል ባለሙያ ነኝ። ሲስተሩ ባንቺ ባማልቆ ድልፋና ሆስፒታል ባለሙያ። ሲስተር ትግስት ታደሰ ባላው የድልፋና ባለሙያ ነኝ። ስሜ ገለቱ ደገፉ ይባላለሁ። ስሜ እርጥባን ታደለ ነው። ዳንቃ ደመቀ ይባላል። ሼም ስራሽ ዴሌ ይባላል። እኔ ደግሞ መድኒት ጨንቻ ይባላለሁ። ካሳሁን ከልካ ይባላለሁ። አቶ ሰለሞን ፈቃደኛ ስለሆኑ እናመሰግናለን። እስኪ የጋሞ ዞኑ መዲና ወይም ዋና ከተማ ማን በመባል ትታወቃለች? የጋሞ ዞኑ ዋና ከተማ ወይም መዲና የምትባለው አርባ ምንጭ ከተማ ነች። የጋሞ ዞን መዲና አላወቋትም። እሺ፣ አመሰግናለሁ። የጋሞ ዞን መዲና አርባ ምንጭ ትባላለች። በጋሞ ማህበረሰብ ተዘውትሮ የሚለበስ ባህላዊ ልብስ አለ። ባህላዊ አልባሳቱ ምን በመባል ይታወቃል? ሲቀጥል ቀለማቱ ምን ምንድናቸው ናቸው የመደቡ መገለጫ ምንድን ነው? ባህላዊ ልብሳችን የጋሞ ዱንጉዛ ነው የሚባለው። የዱንጉዛ ቀለማት በዋናነት ነጩ ሰላምን የሚገልጽ ነው፣ ቀዩ መስዋዕትነትን ነው። ሌሎችም በዚሁ ልክ ምርታማነት ትን የሚገልጹ ናቸው ጥቁሮች ምርታማ እና በአካባቢው የግሪን አካባቢ መሆኑን ለምለም አካባቢ መሆኗን የሚገልጽ ነው። ነጭ፣ ጥቁር እና ቀይ ነው። ነጭ፣ ጥቁርና ቀይ ድንጉዛ ጋሞ ዝንጉዛ ጥቁር፣ ቀይ፣ ብጫ ድንጉዛ ቀይ፣ ጥቁር፣ ቢጫ ጋሞ እንግዲህ ማህበረሰብ ዱንጉዛ ነው የሚባለው፣ ልብሱ ማለት ነው። ዱንጉዛ ነው የሚባለው። ከለሩ ደግሞ አረንጓዴ ይቅርታ ሶሪ፣ ቀይ ቢጫና ጥቁር ነው የሚይዘው። መደቡ ላይ ያው የተለያየ ዲዛይን አለው። እንግዲህ ቢጫው ያው ተስፋን ያመለክታል። ቀዩ ጥንካሬን ያመለክታል። ያው ሌላው ጥቁሩን በዛው ልክ ማለት ነው። ጋሞ ንጉዛ ጋሞ ንጉዛ። በጋሞ ዞን ውስጥ በብራንድ ደረጃ የተመዘገቡ ምርቶች አሉ። ማን ማን ናቸው? በዋናነት የአርባ ምንጭ ሙዝ ነው። በሁለተኛ ደረጃ ደግሞ የጨንቻው አፕል ነው። በሶስተኛ በዋናነት የሚታወቀው የበቆላው ምርት በሰፊው የሚታወቅበት አካባቢ ነው። ቆላው ሙዝ፣ ማንጎ አፕል እነዚህ የመሳሰሉ ፍራፍሬዎች ናቸው። ቡሉኮ አሁን ይሄ ልብስ እንትኑ የድንጉዘው ልብስ እና አሉ እንደዛ፣ ነጠላ ጋቢ፣ ነጠላዎች እንደዛ እነሱ ናቸው ምርቶች ሙዝ፣ ማንጎ፣ ፓፓያ እነዚህ ናቸው። ያው ፓፓያ፣ ሌላ ምርት ላይ ያለ ነገር እንግዲህ ያው የሚታወቀው እንግዲህ እነሱን አውቃ ነው። ከሱ የበለጠ ነገር እንግዲህ ናቸው። ሙዝ ማንጎና ፓፓያ ናቸው። በብራንድ ደረጃ በጋሞ ዞን በብራንድ ደረጃ የተመዘገቡ ምርቶች አሉ። ምን ምንድን ናቸው? ሸማ፣ ሸማ አለ። የሸማ ስራ አለ። በቃ ነው፣ ይሄንን አውቃለሁ። በጋሞ ዞን በብራንድ ደረጃ የተመዘገቡ ምርቶች አሉ ምን ምንድን ናቸው? አንደኛው አፕል ነው። ሁለተኛው ሙዛችን ነው። ሶስተኛ ሁለቱን አይበቃ። አንቺ አለሽ የምታውቂያቸው በብራንድ ደረጃ የተመዘገበ ምርት በዞናችን? ሀባብ ነው። አይ እኔ ሁለቱን ነው የማውቀው የጠቆመችውን አፕልና ሙዝ በደንብ በብራንድ የተመዘገበ መሆኑን አቃለሁን። ጋሞ ዞን ያው በብዙ ምርቶች የሚታወቅ ዞን ነው። አንደኛው ያው አረንጓዴ ወርቃችን ያው ሙዝ ነው። በአርባ ምንጭ ዙሪያ በምዕራብ አባያ በሰፊው መመረት አታክልት ነው። ሌላው ደግሞ በጨንቻና በደጋማው አካባቢ መረተው ያው አፕል እንግዲህ፣ እነዚህ ሁለቱ በተለይ በጋሞ ዞን በብራንድ ደረጃ የተያዙ እና በሀገርም በዓለም አቀፍ ደረጃ የሚታወቁ አታክልትና ፍራፍሬዎች ናቸው ብዬ ነው ማስበው። በጋሞ ማህበረሰብ ውስጥ ታዋቂ ስርዓት አለ። ታዋቂ የሆነ ባህላዊ ስርዓት ምን ይባላል? ይህ ስርዓት ዱቡሻ ነው የሚባለው። ይህ ስርዓት በዋናነት ችግሮችን ወዳላስፈላጊ መጉላላት ወደ ፍርድ ቤቶች እንዳይቀርቡና በአካባቢ ደረጃ እንዳይደገሙ ችግሮች እንዳይደገሙ የመፍታት ስርዓት ነው ያው በገሙኛ ወጋ ባህላችን ባህል ማለት ወጋ ወጋ ማለት ነው። ያው የለቅሶም ባህል አለ የበዓልም ወጋ አለው። ያው እንደዛ የራሳቸው የሆነ ወጋ አላቸው። በጋሞ ማህበረሰብ ውስጥ ታዋቂ የሆነ ባህላዊ ስርዓት አለ ምን ይባላል? ያው የጋሞ ሽማግሌዎች ናቸው ስርዓቱ ያው እንግዲህ ያው በሳር በምኑ ሰው ከተጣለ ለእርቅ ለምኑ በሳር እንግዲህ ያው ያው እነሱ እሱ አንድ ላይ ሲሆን የእርቁ የምናምኑ ስርአቱ በአንድ ላይ ምን ተብሎ ይጠራል? ሰው ሲጣላ እርቅ አለ፣ በሽማግሌዎች የሚደረግ ያ እርቅ ነው እንኳ ስርአቱ ድቡሻ፣ እንደዛ ነው። ድቡሻ የጋሞ ማህበረሰብ ታዋቂ የሆነ ባህላዊ ስርአት አለው ምን ይባላል? ባህላዊ ስርዓት እንደና ይሄ የገሙ ችግር ምናምን የሚፈታበት ድቡሻ፣ የጋሞ ማህበረሰብ ያ ባህላዊ ስርዓት ከዚህ በፊት ሚያ ከጥንትም ጀምሮ አባቶቻችን የተጻፈ ሕግ በሌለበት ወቅትም እንግዲህ ግለሰብ ከግለሰብ ስጣላ፣ ጎሳ ከጎሳ ስጣላ፣ አካባቢ ከአካባቢ ስጣላ በዱቡሻ በመባል እንግዲህ ስርዓት ነው እያንዳንዱ ችግሮችን እየቀረፈ እስከዚህ ደረሰው። አሁንም ደግሞ በተሻለ መልኩ ዱቡሻን በተለያዩ አካባቢዎችም በማስጠበቅ በዛው ስርዓት አሁንም ጋሞ ማህበረሰብ እየተዳደረ ይገኛል ብዬ ነው ማስበው ማለት ነው። በምስራቅ አፍሪካ ብቸኛ የሆነ በአርባ ምንጭ ብቻ የሚገኝ ምንድን ነው? አዞ መሰለኝ። በአካባቢያችን በ አዎ፣ በኛ አካባቢ ብቻ የሚገኝ። በተጨማሪ በአፍሪካ ደረጃ አንድ ሀገር ላይ ብቻ ነው አርዞ ራንች የሚገኘው። ያንን ይመስለኛል። የዘብራ አለ ምክንያቱም በአርባ ምንጭ ብቻ ነው የሚገኘው። እና ደግሞ ይሄ ክሮኮዳ ማርኬት የሚባል ነው የአዞ እርባታ ና እንደዛ የአዞዎች ነው ማርኬት ገበያ ሆኖ ነው እንደዛ አይነት ነገር አርባዎች ምንጭ በምስራቅ አፍሪካ ብቸኛ የሆነ በአርባ ምንጭ የሚገኝ አንድ ነገር አለ ምንድን ነው ምንድን ነው የቱሪስት መስህብ አዞ እርባታ የእግዜር ድልድይ አዞ እርባታ። ምን ምን ምን ምን በምስራቅ አፍሪካ ብቸኛ የሆነ በአርባ ምንጭ የሚገኝ ፓርክ። ደቡብ ኢትዮጵያ ክልል ስንት ዞኖች አሉት? ዞኖች ናቸው። ዞኖች ኮንሶ፣ እሱንም እንግዲህ ያው አራት አምስት አካባቢ ናቸው፣ ግን አሁን እንግዲህ ዞኖች ያሉት እንግዲህ ይሄ ኮንሶ ዞን አንዱ አሁንም የነበረ ግዶኔ ለራሱ የቻለች ዞኖች ጂንካ፣ እሷንም ይለፍ ሌላውን ይለፍ በቃ እንደዚህ። ከተመለሱ የደቡብ ኢትዮጵያ ክልልን ታቁታላችሁ። አዲስ የተመሰረተው ኦልሞስት አመት ሆኖታል። ከተመሰረተ አሁን አንደኛ አመቱን ምስረታ በዓል አክብሯል። እንዲሁም በደቡብ ኢትዮጵያ ክልል ውስጥ ስንት ዞኖች አሉ? ዞኖች ጋሞ ዞን አለ ወላይታ ወላይታ ሌላ ጎፋ ዞን ሶስት ናቸው ማለት ነው ጋሞ ወላይታ ና ጎፋ አዎ ይመስለኛል ሶስት ዞኖች ሰባት፣ ጋሞ ዞን፣ ጎፋ ዞን ምንድን ነው? ካምባ ካምባ ዞን፣ ካምባ ዞን፣ ኮንሶ ዞን፣ ጂንካ ዞን ነው። ሌላ ምንድን ነው? ዲላ ዞን ጎፋ ብላለች ጌዲኦ ዞን ይሄድ አ እንደና አንዱ ደግሞ ጎፋ ብላለች ጎፋ ዞን ዶርዘኛ፣ ጋሞኛ እና አማርኛ፣ አፋርኛ ምናምን እነዛ ናቸው። አምስት ዞኖች ይመስለኛል። ወላይታ ዞን አለ፣ ጋሞ ዞን አለ፣ የኮንሶ ዞን አለ። አይሚን ደቡብ ደቡብ ኦሞ ይባላል እንደዛ እና ይሄ ዲላ ነው። እሱም በስም ብጠራቸው እንጂ ቁጥራቸውን አሁን ሰፊ ስለሆነ ጌዲዮን ጨምሮ አዳዲስ ቡርጂ ጨምሮ አማሮም ወደዚህ ስለሆነ አዳዲስ ሆይ ስላሉ ቀደም ሲል የነበረው የዞኑን አምስቱን ካልሆነ በተጨማሪ እነዚህን ደግሞ ወደ 11 ከ11 በላይ ይሆናል የሚል እምነት አለ። በደቡብ ኢትዮጵያ ክልል አስራ ሁለት ዞኖች አሉ። ደቡብ ኦሞ ዞን አለ፣ አሪ ዞን፣ ኮንሶ ዞን፣ ጋሞ ዞን፣ ወላይታ ያለ፣ ያው ጌዲዮ ያለ፣ የቀጥላል ማለት ነው የደቡብ ኢትዮጵያ ክልል ሰንደቅ ዓላማ ስንት ቀለማት አሉት? ምን ምንድን ናቸው? በደቡብ ነው ሰንደቅ ዓላማ ሶስት፣ ሰማያዊ፣ ነጭ፣ ቀይ። ያው ሰማያዊ ነጭ እና ቀይ ማለት ያው እንግዲህ እርግብ ያው ሰላም ምልክታት አላት። እሷንስ አዲሱ ሰንደቅ ዓላማ ነጭ ሰማያዊና አንዱ አንደኛውን አለቅ አለቅ፣ መሀሉ ጎጆ ቤት አለ፣ ወፍም አለ እርገባለች። ሶስት ቀለሞች ሰማያዊ፣ ነጭ እና ምንድነው አንዱ ቀይ። መሀል ላይ ጎጆ ቤት አለ። ከዛ ሰማያዊ ነጭ እና ቀይ ነው መሰለኝ። ሶስት ነጭ፣ ሰማያዊና ጥቁር ቀይ አለ ቢጫ አለ ይመስለኛል። እንደዚህ ሶስት ናቸው አራት ቀለሞች። ቀይ ያው ወደ ጎን ነው ቀይ አለ ብጫና አረንጓዴ እና ብጫው እንትን ነገር ናት ሶስት ማዕዘን ነገር ናት። ስለዚህ አራት ቀለሞችን የያዘ ይመስለኛል። በደንብ ባላስተውል ነጭ ያለው ቀይ ያለው መሰለኝ ተጨማሪ ጥቁር ቀለም ያለው ይመስለኛል። ሦስቱና መሀል ላይ እርግብ ያለች መሰለኝ። እናመሰግናለን። እንግዲህ እኔም አመሰግናችኋለሁ። እናመሰግናለን ሲስተሮች አብራችን ስለቆያችሁ፣ እግዜር ያክብርልን። መልካም ቆይታ ከጋሞ ቴሌቪዥን ፕሮግራሞች ጋር